አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 20 በዚች ቀን በኬልቄዶን አውራጃ በቂሳሪያ አገር የእመ ቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ውሃ በሶስት ድንጋዮች በተወደደ ልጇ በጌታችን በኢየሱስ ክርስቶስ እጅ የታነጸችበት ዕለት ነው። ልመናዋ በረከቷም ወንዶችና ሴቶች ባሮች ከሆንን ከሁላችን የክርስቲያን ወገኖች ጋራ ይኑር ለዘላለሙ አሜን። ሰላም እብል ለእንተ ቤትኪ ሕንጻ በሰላሳ አይባን እንዘ ይሀጻ ማርያም ስቤት ለጽዮን በአናቅጻ እይት አቀም ባይረ ጸጋኪ ወይይቱ ቤሰን በህጻ ወለእመኒ በእሳት እይትበላ እጻ። ዳግመኛ በዚህች ዕለት የነብዩ ኤልያስ ደቀ መዝሙር የነበረ ነብዩ ኤልሳ አረፈ። ይህም ወደ ነብይነት ከመጠራቱ በፊት ባለጸጋና በአስራ ሁለት ጥማድ የሚያርስ ሰው ነበር። ነገር ግን አምላካችን እግዚአብሔር በመልካም አጠራር ጠርቶት አስራ ሁለት ጥማዶቹን ወሮቹን አርዶ ለነዳያን በማብላት የነብዩ ኤልያስ ደቀ መዝሙር ተከታይ ሆኗል። ታዲያ ነብዩ ኤልያስ በሚያርግ ጊዜ ከእሱ በሚለይበት ጊዜ ምን ላድርግልህ ባለው ጊዜ ያንተ በረከት ያንተ ጸጋ በእኔ ላይ እጽፍ ድርብ ሆኖ እንዲያርብኝ እፈልጋለሁ አለው። እንዳለውም የነብዩ ኤልያስ በረከቱ ጸጋው በነብዩ ኤልሳ ላይ እጽፍ ድርብ ሆነለት። ታዲያ ነቢዩ ኤልያስ አንድ ጊዜ ባይርን ሲከፍል፣ ነቢዩ ኤልሳ ሁለት ጊዜ ባይርን ከፈለ። ነቢዩ ኤልያስ አንድ ጊዜ ሙታንን ሲያስነሳ፣ ነቢዩ ኤልሳ ሁለት ጊዜ ሙታንን አስነሳ። ሌሎችንም ድንቅ ድንቅ ታምራቶችን አድርጓል። ለምሳሌ ያህል በአንዲት ሀገር ሴቶችን መካን እምታደርግ እና መራራ የሆነች ውሃ ነበረች። ያችንም መራራ ውሃ መካን የምታደርግ ወደ ፈዋሽነት ወደ ጣፋጭነት በነብዩ ኤልሳ ጸሎት ተለውጣለች። ሌሎችም ሙታንን አስነስቷል። ታዲያ በአንዲት መበለት ቤት በመግባት ጊዜ በገባ ጊዜ በዛ ዘመን ረሃብ ነበርና በቤቷ በረከት እንዲሞላ አድርጓል። ሌሎችንም ድንቅ ድንቅ ታምራት አድርጓል። ታዲያ ነቢዩ ኤልሳ በህይወቱ ብቻ ሳለ ሳይሆን ሞቶም በመቃብሩ ላይ የአንድ ሙታን በድን ባረፈ ጊዜ ያ በድን ተነስቶ ህያው የሆነ ሰው ሆኗል። ታዲያ ነቢዩ ኤልሳ በአራት ነገስታት ዘመን ትንቢት ሲናገር ከቆየ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ ትንቢት ተናግሮ በዛሬው ዕለት አርፏል። በእውነት የዚህ ነብይ በረከቱ፣ ረድኤቱ፣ ምልጃው ጠብቆቱ አይለየን። የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ ከእኛ ጋር ለዘላለሙ ጸንቶ ይኖር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።